ምን ታዲያ ብንሰድብሽስ? የራስሽ ባህሪ ነው እንደዚህ እንዲሆን ያደረገው። ሊዱ ጸበይ ምን እየሆንሽ ነው? ቆይ አንተ ወንድ አይደለም እንዴ? ስጠፈጥፊ ዝም ስላልኩሽ ወንድነቴንም ተጠራጠርሽው ማለት ነው። ሴት መስል ምንድን ነው ወሬ የምታቀባብለው ለአደለ? ምንድን ነው የነገርካት? እንዳትነግራት ብያል ነበር። የነገርኩ ጥፊው፣ ለዚህ ነው ይኸውልሽ። ጥፊሽን በእጥፍ መልሼልሽ። የዚህ ሳልጠፈጥፍሽ ቀጥ ብለሽ ከዚህ ቦታ ሂጂ። እንዴ አታፍሪም እንዴ አንቺ። ለምነኝ፣ እሺ። በማንም ሰው ህግና ትእዛዝ የምመራ ሰው አይደለም። የራስ የሆነ ህጎች አሉኝ። ሰው ነኝ። ትሰሚኛለሽ? ለምለም አትሳሳች አንቺ የቤት ሰራተኛ ነሽ፣ ሁሉም ሰው የሚያዝሽ። አይ ፍቅር ነበርሽ ብለሽ የምታወራቸው ነገሮች አሁን ላይ ለእኔ ምንም ትርጉም የላቸውም። ምክንያቱም አሁን ላይ ቆመን ነው እያወራን ያለ ነው ግማ ነዋረ እዚሆናሪእሺ በቃ ልጥራለ ሰሚኛለሽ አንድ አይደለም ሰሚ አደይ ነው እሱ እኔን አይመለከተኝም። ለምንድን ነው እዚህ ቤት ለሊን እየጎተትሽ የምታመጭብኝ? አይመለከትሽም ፍቅር። ቆይ እንዴት እንዴት ተናናቅ ነው አንቺ? ራስሽን እንዴት ነው የምታዩ? እኔ እኮ ፍቅር ነኝ እኔ ማደይ ነኝ፣ ፍቅር። ይሄን ክፋችን የምትታይ ከሆነ ታይ። እኔ ብዙ የሚያስጨንቀኝ ነገር አለ ገና ለገና ፍቅር ደሳላት አላላትን ብዬ አልጨንቅም። እሺ ቆይት ከመቼ ነው ነገር የምቀጣው? እኔ ስለ አንቺ ቤተሰቦች ምንም አይመለከተኝም ማደይ። ስለዚህ ለህሊ ለምን መጣሽ ብለሽ እኔ መጠየቅ አይገባሽ። ሁሉም ነገር ሰላማዊ ነው። አንቺ ተነስተሽ ካልበጠበጥሽ፣ ሁሉም የራሱን ነገር ነው የሚያደርገው። ታዲያ እኔ ፍቅር ነኝ የምበጠብጠው? አራስሽን መርመሪ ፍቅር። ሁሉም ጥፋቶች ያንች ላይ ሆኑ ይችላሉ ግን አብዛኞቹ ያንቺ ናቸው። ቆይ ማን ነው እንደዚህ የልብ ልብ የሰጠሽ? ይቺ ለሊ ነች አደለም ያውልሽ ለሊን እዚህ ቤት ላያት አልፈልግም። አስወጭል እሷ ሊሄድ ብላስካሪሄደች ድረስ ወዴትም አላስወጣት። የዚህ ቤት ሰራተኛ ደ እኔ የማዝሽ አንቺ ደግሞ የምትታዘዥኝ መሆኑ ንድረስተሸዋል መስለኝ። ያውልሽ ከዚህ በኋላ እኔ የማዝሽን በሙሉ ታደርጊያለሽ። ተግባባይ ስራ ከሆነ ሁሉንም እሰራለሁ። ምንም የማልሰራልሽ ነገር የለም። ግን አንቺን ሴራ መጀም ቢሆን አልታዘዝሽ ምሽ ማን ስለሆሽን አንቺ ማትታዘዥ አደ? አንቺ ፍቅር ምን እያደረግሻት ልጅቷን? አንቺ ላይ መለከትሽ ሙድዛ። ልቀቂያት ልጅቷን። ቆይ ምንድነው ችግርሽ? ምን አርግን የምትያት ቆይ፣ አንቺ ምን ቤት ነሽ ለምን አትሄጂም? እዚህ ምን ትሰሪያለሽ? ቤቱ ጠበበሽ? አዎ ጠበብኝ። አሁኑ ከቤት እሄጂልኝ፣ እንደውም ተመልሰሽ ባትመጪ እራሱ ደስ ይለኛል። እሄድልሻለሁ፣ ችግርሽ ይሄ ከሆነ እወጣልሻለሁ። እሺ አዴ፣ እኔ ኪንጎ እየጠራሽ ነው። ምነው በሰላም ነው? ለምን ነበር የፈለግሽው? ስራ ጥዬ ነው የመጣሁት። ምንድን ነው ስማ እየወጣ አበባ ነው ለምድር ያመጣው። አመሰግናለሁ፣ ግን ከዚህ በኋላ እንደዚህ ዓይነት ነገር ይዘህ አት መጣ ትሰማኛለህ? እገልሃለሁ። እሺ ቆይ፣ እንዴት አበባውን ትከባይዋለሽ? አንተ አበባ ገዝተህ ስትሰጠኝ ቢል ምድረ የሚሰማ ሰላም፣ ሰላም። ጤና ይስጥልን። ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ስትይ ይበልለኝ። ዛሬው እንደተለመደ ሰራተኛዋ አዳይ ክፍል 68 ተለቀዋል ማለት ነው። አብረን እንመለከት ማለት ነው። እንግዲህ ፍቅርን ለአዳይ እንግዲህ ወጥመድ ውስጥ ለማስገባት እየሞከረች ነው። እኔ ዳይመንድ ማን እንደሆነ አታውቂም። በደንብ አድርጌ ማሳያት። ለምለም እናንተ መተቻላችሁ መቀም ስለ አዳይ አባት ምንም ነገር እንዳትነግሯት። አዳይ እኔ በቃ እንሂድ ብላ፣ ከዛ ለምለምና አዳይ ወደ ቤትን ያመራሉ ማለት ነው። ከዛ ወደ ቤት ሲሄዱ ዴቭና ፍቅር አንድ ላይ ነበሩ። አዳይ የት ልከሻት ነው? እኔ ምን ልካታለሁኝ በሰበቡ አስባሩ ኪንጎ ጋር ለመመላለስ ነው ስራዋ። ደግሞ እንዳትናገሪያት ብላችሁ አስተን አስታረቃችሁን። እኔ ደግሞ ተናገሪያት እንዳላስቀይማት ብዬ ከዛም በኋላ እሺ፣ አንተ ከሰማችሽ ንገራት። አዳይ እንደዚህ አታደርግም። የራሷ ምክንያት እንሎናት ይወጣችሁ። ምክንያቱዋማ ኪንጎ ነው። እዛ ገጠር ይዞ ከመጣ በኋላ ከሱ ፍቅር ሳይዛት አይቀርም። ቀን ሙሉ ከሱ ነው የምታወራ ብላ ፍቅር ትዋሻለች። አንቺ ከቤዛ ጋር ተመካክረሽ ይሄ ሁሉ ከወራሽ በኋላ አሁንም ደግሞ እንደመጣለሽ ስታወሪ ማምነሽ ይመስልሻል? ያኔ ስጠይቅ በቀታ ተጠይቂያታለሁ። አሁን እንደ በፊት አደለሁም። አጉል ላይ ከመውደቃ በፊት እንመክራት ብያ ነው። ምንም ቢሆን እናቴ አደራ የሰጠችኝ እህቴ ናት። ዴቭን ተገርሞ የምርሽ ነው እንዴ? አዳይ እንደዚህም ምታደርግ ልጃ አደለችም። ወይ ደግሞ ሊሊ ልጠይቅ ሄዳ ነው። እና ምን ሆና ነው እስካሁን የቆየችው? አላቅም። እሱ ማወቅ ምችለው ስትመጣ ነው። እና ለምን ትቆጣለህ? አንቺ ነሻ እንደምቆጣ ምታስደርግኝ። እንዴት እንዴት ነው ምታናገሪም? አንቺ ስለ አዳይ እኮ ነው የምታወሪው እና ማናቃሴት አድርገሽ ነው የምታወሪው ይላታል ቆይ አንቺ አትሻሽ አትሻሻይ መቼ ነው የምትሻሻይው እያለ ዴቭም የፍቅርን ይጮህባታል ማለት ነው ለሊዲያ ደግሞ ምንም ጭንቀት የሌላትን ሊዲያ ስልኳን እንግዲህ ሙዚቃ ከፍታ እየቀወጠች ትገኛለች ባንተ ላይ ባንተ ላይ እያለች ወንድሟ ይመጣና አጠገቧ ቆጭልና ዴቭ ምን ያደረክ ነው ትለዋለች ማለት ነው ሊዱ አዳይ አይተሻታል እንዴ እኔ ስታየኝ አዳይ ጠባቂ ነኝ እንዴ እኔ ምን አውቃለሁ በቃ ዝም በይ ከላወቅሽ ዝም በይ አዳይ ደግሞ ለምን ፈልጋታ ነው የእኔ እዛች ሊሊገር ሆና ይሆናል እዚህ ቤት አዳይ ከሌለች ምንም ቤቱ ቤት አይመስልም አዳይ እኮ የቤቱ ድምቀት ናት ኧረ እባክህ የእኔ አክል በፊት እኮ እኔ ቤት ስንወር አባቢ የቤቱ ድምቀት አንቺን ነበርሽ ሚለኝ አንቺ ሁሌም ቢሆን ድምቀት የነሽ አሁን ግን ያወራሁት ያለው ስለ አዳይ ነው በምኗ ነው እሷ የቤት ምታደምቆ ዝም ብላ ፈዛዛ ናት እላለች ልሂዱ ከአደይ እንደውም እናቷ ትሻላለች። አሁን አድሬስ የለለች ነው እንደ የሌለችው። ሊዱ ባክሽን ነገር አትጀምር፣ ልረፍበት። ቆይ አንተ እህትህን እኔ እህትህን እንደዚህ ነው የምታደርጋት? በማን እንትን ትቀይረኛለህ? አንቺ ለምንድን ነው የምንቀይርሽ አንቺ። ምሱም ቢሆን የተለየ ቦታ ነው ያላችሁ ያላችሁብኝ ይላል ማለት ነው። ምንድን ነው ሊዱ? ምን ያደረግሽ ነው? ተነስ እንጨፍር። ኧረ ዞር በይልኝ። ያንቺ ያልበቃ ብሎ እኔ ልደንስ እንዴ? ደብሮሃ ስስ ኮ ስትደንስ ፈታትላለህ። እንዴ ከመቼ ወዲያ ነው ጭንቀትን ዳንስ ጭንቀት የሚያስረሳው? ከዛ ስጨፍርበት በአንተ ላይ ያለች ረፍ እያለ ሌቭን ደረቅ እያለ የጮኸበትና ይሄዳል። ሌቭ ወዴት ነው የምትሄደው? እያለች ሊዱም ከኋላው ተከተለችው ማለት ነው። ፍቅር ሳሎ ነበረች። ለምለምና አዳይ መጡና ፍቅርን፣ ይሄ ሰዓት ሁሉ የት ነው የቆየሺው? ለምለምን፣ አንቺ ምንሽ ተነካሽ? የትስ ብትቆይ። ፍቅር፣ ቆይ አንቺ ከኔ ምንድን ነው የምትፈልጊው? እራችን ምን እፈልጋለሁ? እዛ ቤት ሺበትን ብትቀሪ ደስ ይለኛል። ፈጣሪ ነው የማመሰግነው። ይሄማ እንዳ የምታደርገው ብታውቂ ኖሮ ትላታለች። ቆይ የሁለት የከበባችሁ ምን ልትሆኑ ነው? የአባቴ ስልክ ለምንድን የፈለግሽው? የዳይመንድ የጠየቅሽው ምን? ደንግጣለች፣ ማለት ነው ፍቅር። ማን ነው የነገረሽ? ማን እንደነገራት አትጠየቅሽም። ለምንድን ነው ስልካቸውን የፈለግሽው? ቆይ ፍቅር፣ እውነት አስችሎሽ አባ አዳይን ለአባቷን አሳልፈሽ ልትሰጫ ነው? ምንድን ነው ምን እኔ ነኝ ደግሞ አዳ አባስልክ ምፈልገው ያቹ ነው የፈለግሽው ነገር በሙሉ አውቃለሁኝ። ይሄ ህፃን ጫወት አይደለም የህይወት ታሪክ ነው። አሁን አርፈሽ ዝም አልቀመጥም። እትዬ ከሆነ ለእናትሽ ደውዬ ነው የምናገረው። ትላለች አዳ የኔስ ህይወት፣ አንቺ መጥተሽ ህይወቴ እንደ ፈለግሽ መጥተሽ ስትጫወችበት ዝም አላልም። ከዛ ሌሊ አዳ ቆይ አንቺ ያንቺ ፍቅር መች አበላሸችብሽ? ለማናችሁም አልጨነቅም ድንገት ቤቴ መጣችሁ የምፈልጋችሁና የምወዳችሁ ከኔ ጋር አታርቁትም ቆይ ችግርሽ ምንድን ነው ችግርሽ ንገርኝና ለፍታው ትላለች አዳይ ችግር አንቺ ነሽ አንቺ እዚ ቤት ከመጣሽ በኋላ እናቴ ያታኘኝ ባርኮት ባርኮትን ትርኮት አይሰጠኝም ዴቭን ራሱ ነጥቀሸኛል ለምንድን ነው ከቤቴ ከህይወቴ ከኑሬ ማትወጪ ሁሉም የራስ ችግር ነው ትላለች ለምለም ስርዓት ይዘሽ ቁጭ ብቲ ጥሩ ነው አለበለዚያ ኮ እኔ የራሱ እንኳን አለቀሽም። ትላለች ሌሊ፣ አንቺ ምን ቤት ነሽ? የራሱ አሮ የሰውን ትላለች። ያንቺ አሁን ኤላ እዛ ቤዛ ይተጫወት አዳይ አዳት ያለሽ እንኳን አንቺ ለራስሽ ልኖሮ ለምንድን ነው የማትኖሪ? አዳይ የምጠቅመኝና እንደማጠቅመኝ አንቺ አትነግረኝ። ቤቴ ውስጥ ላይሽ አልፈልግም። ውጪልኝ። አልወጣም። ፍቅር፣ አልወጣም አልኩሽ። ከፈለሽ ራስሽ መውጣት ትችያለሽ። ፍቅር፣ ከዚህ በላይ ሌሊን እንዳትነግሪያት። ሌሊ፣ ኩሽና ጠብቂኝ፣ እኔ አወራታለሁ። በጥፌ ማውራት ነበረ፣ ምን ትመስላለች እያለች ለምለምን የፍቅርን ትቆጣትና ትሄዳለች። ፍቅር አሁንም ደጋግሜ የምናግርሽን ስሚ፣ የመጻጻችሽን ነገራት አድርጊ አንቺ ዴቭን ትተሽ ከዚህ ቤት ካልወጣሽ መቼም አልተውሽም። አሃ ዴቭ ነው ችግርሽ? አዎ ሁለተኛ ከሱ ጋር ሆነሽ አላይሽም። እሱ ማድረግ አልችልም፣ ይቅርታ ፍቅር፣ ባርኮትም ዴቭም የኔ ወንድሞቼ ናቸው። ቆይ አንቺ ማነሽ? እዚህም እዛም ምን ተከለሽሽ? ትላታለች ትሰምኛለች ፍቅር ከዚህ በኋላ ስለኔ አንድ ነገ ብታጣሪ ዝም ምልሽ እንዳይመስልሽ። እንደዚያ የተጨቃጨቁ እያሉ ሊዱና ዴቭ ይመጣሉ። አዳይ መተሻል እንዴ? አዎ ትላለች አዳይ አንቺ አዳይ የት ጠፍተሽ ነው እንደዚ? ወንድሜ ስታስፈልጉ የነበረ ምነው ፈልግህ? አይ ነበረ፣ አንቺን አትረጅኝም እንጂ ሳልፈልግሽ የቀረሁት ቀንም የለም። ከዛ ፍቅር ተናዳ ብድግ ብላ ተነስታ ወየፈረደበትን ወደ ክላሷ ታመራለች። አዳይና ዴቭን ሊዱ ቆሞ አይን ከየተያዩ ይገኛሉ። በመጨረሻም አዳይም ዴቭ ሲቀመጥ አዳይ ትታ ትወጣለች፣ ማለት ነው። በጣም ተናዳ ማለት ነው። በፍቅር ምክንያት ተበሳይታለች ማለት ነው። ከዛ የፍቅር ደሞ አውቃ። ከዛም በኋላ እዚህ ጋር ለምለምና ከዛ ዴቭን ሁሉም የተጣሉ ይገኛሉ። አዳይ ለምንድ ነው ሊዱን ምትመቷት? ኧረ እራሷ ነው ሌሊ ከዚህ ቤት ካልወጣች ብላ ስትመታት የነበረው አታሽቃ ብጪ፣ አዳይ ትላለች ማለት ነው። ሌላ ቤት ውስጥ ምን ያደረግሽ ነበረ ታዲያ? ብሰድብሽስ የራስሽ ጠባይ ነው። ሊዱ ሌላ ነገር ሳይመለክትሽ ዴቭ ይዘሀት ውጣ ትላለች ለምለም። ዴቭ ሰማሃት እንዴ ምትለው ነገር በቃ ተጨቃጨቁ። ሊዱ ነቃ፣ ነይ እንውጣ ሲላት፣ እንደው በሷሳት ወጣ ወዴት ማልወጣ ምን ማለት ነው። በቀል ነው እንዴ ያሽ? አዎ ዴቭ፣ እዚህ ቤት መምጣቷ ሳይቀር ልጨምርልሽ አልበቃሽም። ተይ ተረጋጊ ሊሊ። ሊዱ ነይ እንውጣ ይላል ዴቭ ማለት ነው። ከዛ ስለረበሽኳችሁ በጣም ይቅርታ ይላል ዴቭ ማለት ነው። የሊዲያ ነይን ወጣሲላት በግርጅ ጎትቶ ነው ያስወጣት ማለት ነው። አዳይም ለምለምም በጣም ጨነቃቸው። ሚዙት መጨብቶ ነገር አጥቶ ማለት ነው። እንግዲህ ቆይ ምን ያደረግ የሞከርሽ ነው ይላታል ዴቭ ለአዳይ። አንተ ነህ እንደው ወንድሜ በጥፊ ስትመታኝ ዝም የምትለው የራስሽ ጥፋት ነው። ደረስሽባቸው እንጂ አልደረሱብሽም። አርፈሽ ተቀመጪ ስትበይም ቢያልሽ ለውን ዴቭ አዎ፣ የመመስል ነገር ከሰው ጋር አትጋጭ ላታል የነገሩ የአንተ መርስ ምን እንደሆነ እያወቅ የቁጭ በይ የውሬት ነው ጂ ነው እያለ ከዛ ሄጄ ለፍቅረ ነግራት አለሁኝ። ምንድነው? ምን ትነግራት? ምንድነው ምትቀባጥሪው? አንተ አልሰማ ያልከኝ እሷን ከዚህ ቤት ጎትታ ታስወጣልኛለች። ምን ትሰሚኛለሽ? እንደዚህ አይነት ነገር ብታይ ይሻልሻል ይላታል ዴቭን የሊዱ ማለት ነው። ምሷም ምንም አልሰማም ብላ ነይ ተመለሽ ቢላትም አልሰማም ብላ ትወጣለች። እቺ ልጅ ምን ባረጋት ይሻለኛል እያለ ዴቭን በጣም ተናድሯል ማለት ነው። ከዛም በኋላ እሷንም ምንም ነገር ሳይመስላት ሄዳ ለፍቅር ለመናገር ትሞክራለች ማለት ነው። እንግዲህ ፍቅርም እዚህ ጋር ኪንጎና ዳይመንድን ውጪ መናፈሻ ላይ ቁጭ ብሎ ነበረ። መጣህ እንዴ ዛሬ ደብሮኛል። ምነው ምን ተፈጠራ? ይለዋል ኪንጎና። ዳይመንድ ውጤቱን የውጭ ሀገር እንትን ፕሮሰስ ጀምሮ ነበረ። ብዙ ቀር ስለቀረው ከተሳካለኝ፣ እሄዳለሁ፣ ካልተሳካለኝ እንግዲህ ቀረሁኝ እያለ ይገኛል። በጣም ደብሮኛል። አዳይ ወታለች ወይስ ቤት ናት? ስማ እኔ እዚህ ተጎለጥኩት አን ጠብቀ አይደለም ይላል። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን ያልኩኝ ከወዲሁ መሰናበታለሁኝ። ይህንን ቪዲዮ እንዲደርሳችሁ የደወል ምልክቱን በማጥቆር ቤተሰብ ትሆኑ።